ሉሲ፣ ሰላምና ሌሎችም ቅሪተ አካላት የኢትዮጵያን ምድረ ቀደምትነት ለዓለም የሚመሰክሩ ልዩ ምልክቶች ናቸው። ለ60 ቀናት በቼክ ሪፐብሊክ ፕራግ ሙዚየም የተገኙት ሉሲና ሰላምም በቆይታቸው የኢትዮጵያ አምባሳደሮች ነበሩ። ልክ ለሕዝብ ክፍት ሆኗል ተብሎ ዲክሌር በተደረገበት ሰዓት በጣም በሁለት አቅጣጫ በጣም ሰልፍ ነው የበዛ። ለሶስት ቀናት ከተከፈተ በኋላ ሁኔታዎችን ለመታዘብ እዛ ነበርን። በጣም ረጅም ሰልፍ ነው። የዚህ ኤግዚቢሽን ትልቁ ደግሞ ጠቀሜታው በኢትዮጵያ ይጀምርና በኢትዮጵያ ይቋጫል። ሉሲና ሰላም እዛ ላይ ቀርበዋል። ከዛ በኋላ ወደ ሌላው ክፍል ብዙ ሴግመንቶች አሉት። ጎብኚው ሲጨርስ ግን የሚወጣው በምን በኩል ነው? ስለ ኢትዮጵያ በተዘጋጀ አንድ ሰፋ ያለ ሩም ውስጥ ነው። እዛ ላይ የኢትዮጵያ መስህቦች ምንድን ናቸው? በዩኔስኮ የተመዘገቡ ወልድ ፕሮፐርቲ የሆኑት ኢትዮጵያን የምትታወቅበት ምንድን ነው? ቡና ሌሎችም ሌሎችም። እነዚህው እንደዚህ በመሆኑ ትልቅ የተሳካ ኤግዚቢሽን ነበረ። የሉሲና ሰላም ቅሪተ አካሎች በቼክ መገኘት በተለይ ለታሪክ አጥኚዎች ትልቅ እድል የነበረና የኢትዮጵያን የሰው ዘር መገኛነት ያረጋገጠ መድረክም መሆን ችሏል። በርካታ የዓለም አቀፍ አጥኚዎች በቦታው ተገኝተው እውነተኛ የሰው ዘር መገኛ ኢትዮጵያ መሆኗን አረጋግጠዋል። በወቅቱ ሉሲና ሰላምን ያገኙት ፕሮፌሰር ዮናልድ ዮሐንሰን እና ፕሮፌሰር ዘረሰናይ ዓለምሰገድም ተገኝተዋል። ሶ በዚህ መድረክ ላይ የቱሪዝም ሚኒስትርን ጨምሮ ባደረጉት ንግግር፣ የቸክ ሪፐብሊክ ጠቅላይ ሚኒስትር ባደረጉት ንግግር በአጠቃላይ የሁለት ወር ቆይታ ሳይንሳዊ እውነተኛ እውቀት ላይ መሰረት ያደረገ ክርክር ተደርጎ ኢትዮጵያ እውነተኛ ምድረ ቀደምት ሀገር መሆኗን የቱሪዝም ብራንዳችንም ሞር ጎልቶ የታየበት አሁን የሚሰሩ የመዳረሻ ልማት ስራዎችን ጭምር ያስተዋወቅንበትና በቱሪዝም ዘርፍ እየተሰሩ ያሉ ፀጋዎችን ያሳየንበት ከመሆኑ አንጻር ውጤት አምጥተናል ብዬ አምናለሁ። ሉሲና ሰላም ከሁለት ወር የቼክ ሪፐብሊክ ቆይታ በኋላ ወደ ሀገር ቤት ተመልሰዋል። ቅርሶቹ ከኢትዮጵያ ከወጡበት ጊዜ ጀምሮ እስኪመለሱ ድረስ በከፍተኛ ጥንቃቄ እንዲዘዋወሩ ተደርጓል። እንደ ቅድመ ሁኔታ የተዘጋጀው ልዩ የማሸጊያ ሳጥን መዘጋጀት አለበት ነው ሁለተኛ ሳጥኖቹ የሚቀመጡበት ደግሞ እንደገና ሌላ የእንጨት እና ምንም አይነት ውሃ ሊገባበት ማይችል እነዚህ ወደ አራት ሳጥኖች መዘጋጀት አለባቸው እና ስድስት ደግሞ ፔሊካን ቦክስ የሚባል አለ። ራሱን የቻለ ቻርተርድ በሆነ አውሮፕላን ቀጥታ ከአዲስ አበባ እኛ ቅርስ ጥበቃ ላይ ይታሸጋሉ። ጉምሩክም እኛ ጋዜው ይመጣል፣ የአቪዬሽን ሴኪሪቲም ይመጣል። ሁሉም እዚህ ጋር አልቆ ታሽጎ ቀጥታ ወደ አውሮፕላን ተጭኖ ያ ቻርተር አውሮፕላን ፕራግ ያርፋል። ሲመለስም ደግሞ ከብራግ ዘሴም ፕሮሲጀር ሁሉም ባሉበት ታሽጎ ቀጥታ ወደ ብሔራዊ ሙዚየም ይመጣል ነው የሙዚየም ሴፍቲ ና እዛው ላይ የዲስፕሌይ ኬዙ ደግሞ እሱንም በተለየ ሁኔታ አሰርተው ነው እንግዲህ ለይታ የበቁት ማለት ነው ነሐሴ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 ነው። እንግዲህ እነኝህን ስራዎች በቀጣይ የምናስኬድ ይሆናል። የሉሲና ሰላም ከፕራግ ወደ አዲስ አበባ ጉዞ በቅርስ ጥበቃ ባለስልጣን ዋና ዳይሬክተር አበባው አያለው የተመራ ሲሆን በኢትዮጵያ የቼክ አምባሳደርን ጨምሮ በፕራግ ሙዚየም አመራሮችና የአገሪቱ ከፍተኛ የስራ ኃላፊዎች ታጅቧል።